ይሁን ትታጠባለህ። አረው ነው እንኳን አልጠየቅህም። ማለት ለመተኛ ተደብቷል። አሞኝ ነው ነግሬ ያለው ነግሬ ነበር። አሞኛል ብያለሁ አይደለ

ምን ማለት ነው? አመመሽ ሸምንሽ አመመሽ አምሮሽ ማለት ነው ወይስ ደግሞ እንደዚህ ምን ማለት ነው? ን ከምር ነው ደምር ነው ምን ምንስ ቢያምሽ ልብስ ነው። እዚህ ጋር ብርድ ብርድ እያለኝ ነው። ንግግርን አስተካክል መጀመሪያ አንተ።

ብርድ ብርድ እያለኝ ነው። ወድጄ ነው እንዴ? የማይባል ነገር አትበል። ሲጀመር አንድ ሰው የሚናገረው ምን ማለት ነው? ልብስ ደራርጎ መልበስ እንደዚህ ያስብላል? ዛሬ ተነስቶብሃል። ለነገሩ ዛሬ ብቻ አይደለም ትንሽ

እዚህም ደርሰ ነበራ እኮ ነኝ። በሽተኛዋ አርፌ አልቀመጥም። የሰው ልጅ ከታመመስ ካመመሽ ማለት፣ አላመመሽም? ምን ማለት ነው? አላመመሽም አንተ ነህ እንዴ ስለ ምን ሆነ? ቆይ፣ አሁን ልጅክ እንደዛ እንዳረጋ ታስገድጂ? አሞኛል። በቃ ተመሽ። እንደዚህ አታድርግ። በቃ እንደዚህ አታድርግ። ዞር በል። ስነስርዓትን ያዙ። አሁን ደፋው። ዞር በልልኝ። አንስተነሽ በቃ አልነሳም። በቃ ታንሺ ታንሺ። ግቢ ያማል እንዴ! አዶንያስን እያልኩ ነው። እረፍ አንተ። በልጄ እየማልኩ ነው። እረፍ። ቀልድና ምር ላይ ይታወቅ። በቃ እረፍ።